ሀብትን የተለገሱ እንደሆነ ደግሞ በዚያ ገንዘብ ሌላውን ማስበለጥና መለገስ እንዲሁም መልካም መስራት ከንፉግነትና ስስት መቆጠብ ነው። ልግስና ወይም ቸርነት የአላህ ነቢያት ዓለይህም ሰላም ባህሪ ሲሆን ከስምረት መሰረቶችም አንዱ ነው። ከአነስ ረዲየላሁ አንሁ እንደ ተወሳው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በእስላም ላይ አንዳች ነገር አልተጠየቁም የሰጡ ቢሆን እንጂ። አንድ ሰው መጣና አንድ ነገር ጠየቃቸው፣ በሁለት ተራሮች መካከል የሚሞላ በርካታ በጎች ሰጡት። ሰውየውም ወደ ወገኖቹ ተመለሰና እንዲህ አላቸው፣ ወገኖቼ ሆይ ስለሞን ሙሐመድ ድህነትን የማይፈራ ሰው አሰጣጥ ይሰጣልና አላቸው። የአላህ መልእክተኛ ዐለይሂ ሶላቱ ወሰላም መልካም ነገር ሁሉ መጽዋት ነው ብለዋል። ሙስሊም እንደዘገቡት ኢብኑ አሰማክ እንዲህ ይላል ባሮችን በገንዘቡ የሚገዛ ነገር ግን ነፃ የሆኑትን ሰዎች በመልካምነቱ የማይገዛ ሰው ይገርመኛል። መሐመድ እብኑ አልሙንከዲር ዓኢሻን ታገለግል የነበረችውን ኡሙ ደራርትን ዋቢ አድርገው እንዳስተላልፉት መዓውያ በሁለት ስልቻዎች አድርጎ ገንዘብ ላከላት። አንድ መቶ ሰማንያ ሺህ ድርሃም ነበር። መያዣ ነገር አስመጣችና በሰዎች መካከል ማከፋፈል ጀመረች። ምሽት ላይ አንቺ ልጅ እስቲ ማፍጠሪያውን ቶሎ አምጭልኝ፣ አለቻት ለአገልጋይዋ። እሷም ቂጣና ዘይት ነገር አመጣችላት። ኦሙ ደረርት ወይም አገልጋይዋ ለዓኢሻ ዛሬ ካከፋፈልሽው ድርሃም ውስጥ እንድናፈጥርበት ትንሽ ሥጋ ነገር ለምን አልገዛሽልንም? አለቻት ዓኢሻም አስታውሰሽኝ ቢሆን ኖሮ ባደረኩት ነበር አለቻት። ዐብዱላህ ኢብኑ ዓምር ኢብኑ ኪሪዝ ወደ ቤቱ ለመሄድ ብሎ ከመስጂድ ወጣ። ብቻውን ነበር። ከተቂፍ ጎሳ የሆነ አንድ ልጅ ከጎኑ ይሄድ ጀመር። ዐብዱላህም ጒዳይ ኑሮህ ነውን አንተ ልጅ አለ። ስኬትና ደህንነትን ነው የምመኝልህ። ብቻውን ስትሄድ አየውክና በራሴ ልጠብቀህ ብዬ መጥፎ ነገር እንዳያገኘህ በአላህ እጠበቃለሁ አለ ዐብዱላ እጁን ያዙትና ወደ ቤት አብረው ሄዱ። ከዚያም አንድ ሺህ ዲናር አስመጡና ለልጁ ሰጡት። ይህን ተጠቀምበት፣ ቤተሰቦች ምንኛ በሆነ ሥርዓት አሳድገውሃል አሉት። አልሐሰንና አልሑሰይን እንዲሁም ዓብዱላህ እብኑ ጃዕፈር አብረው ለሓጁ ወጡ። ጓዛቸው ቀድሟቸው በመሄዱ ተራቡ፣ ተጠሙ። በጎጇ ውስጥ ባለች አንዲት አሮጊት አጠገብ አለፉ። የሚጠጣ ነገር ይኖረሻልን አሏት። አዎን አለቻቸው። ወደ ቤቷ ተጠግተው አረፉ። አንዲት ትንሽ ፍየል ብቻ ነበራት። ዕለቧትና ወተቷን ጠጡ አለቻቸው። አለቧትና ጠጡ። ምግብስ ይኖረሻልን አሏት። ይህች ፍየል ብቻ ናት ያለች፣ አንዳችሁ ይረዳትና የምትበሉትን ላዘጋጅላችሁ አለቻቸው። አረዷትና ተመገቡ። ሊነሱ ሲሉ እንዲህ አሏት እኛ ከቁረይሽ የሆነን ሰዎች ነን። በሰላም የተመለሰን እንደሆነ እኛን አጠያይቅሽ ተጠጊን፣ መልካም እናደርግልሻለን አሏት። ባለቤቷ ወደ ቤት ሲመለስ ድርጊቷን ተቃወመ። ባልና ሚስት አንድ ዕለት አንዳች ጉዳይ ወደ መዲና አመጣቸው። አሮጊቷ በአንድ የመዲና ጎዳና በመሄድ ላይ ሳለች አልሐሰን ኢብኑ ዓልይ ረዲየላሁ አንሁማ እቤቱ በር ላይ ተቀምጦ ነበርና እንዳያት አወቃት፣ እሷ አላወቀችውም ነበር። አንድ ልጅ እላከና አስጠራት። አወቅሽኝ አላት። በዚህ በዚህ ቀን እንግዳሽ ነበርኩ አላት። አረውይቷም እናታ አባቴ ፊዳ ይሆንልህ አንተነ አለችው። አዎን አላት። ከዚያም ከመጽዋት በጎች አንድ ሺህ በግ እንዲገዛ አዘዘላት። አንድ ሺህ ዲናር አብሮ አዘዘላት። ከልጁ ጋርም ወደ አልሁሰይን ሸኛት። ሁሰይንም እንዲሁ አደረገ። እሱም ከአገልጋዩ ጋር ወደ አብዱላህ ኢብኑ ጃዕፈር ላካት። ሐሰንና ሁሰይን ምን ሰጡሽ አላት። ሁለት ሺህ በጎችና ሁለት ሺህ ዲናር አለችው። የዛን ያክል አዘዘላት። በእኔ ጀምረሽ ቢሆን ኖሮ ባደከምኳቸው ነበር አላት። አሮጊቷ አራት ሺህ በጎችና አራት ሺህ ዲናር ይዛ ወደ አገሯ ተመለሰች። ዓብዱላህ እብኑ ዓሚር እብኑ ኪሪዝ ከኻሊድ እብኑ ዑቕባ እብኑ አቢ ሙዓይጥ ገበያ ቦታ ላይ የነበረን አንድ ቤት በዘጠና ሺህ ዲርሃም ገዛው። ምሽት በደረሰ ጊዜ የኻሊድ ቤተሰቦች ሲያለቅሱ ሰማ። ለቤተሰቡም ምን ሆነው ነው ሲል ጠየቀ። ለቤታቸው ነው የሚያለቅሱት አሉት። ለአገልጋዩም አንተ ልጅ ሆይ፣ በል ሂድና ገንዘቡም ቤቱም የእነርሱ እንደሆነ አሳውቃቸው አለ። አልአዕመሽ እንዲህ ይላል። እኔ ዘንድ የነበረች አንዲት በግ ታመመች። ኸይሰማህ ኢብኑ ዐብዱራሕማን ይጐበኛት ነበር እኔንም ይጠይቀኛል። ምግብ ትበላለችን? ሕፃናት ወተትዋን ካልጠቡት ጊዜ ጀምሮ እንዴት ሊታገሱ ቻሉ ይለኛል። ከስሬ ፍራሽ ነገር ነበር። ሲወጣ ፍራሹ ሥር ያለውን ውሰድ አለኝ። በርሱ ልግስና የረቡ የበጓ ዝርያዎች ከሦስት መቶ በላይ ሆኑ። በዚህም የተነሳ ምን ነው በግባ ባልዳነች ብዬ እስከ መመኘት ደረስኩ። ቀይስ ኢብኑ ሳዕድ ኢብኑ ዑባዳ ረዲየላሁ አንሁ ታመመ። ወንድሞቹ እሱን ለመዘየር ዘገዩ። ሰዎች አንተ በነርሱ ላይ ባለህ ዕዳ የተነሳ አፍረው ነው የማይጠይቁ አሉት። ወንድሞችን ከመዘየር የሚከለክል ገንዘብ የተረገመ ይሁን አለ። ከዚያም ለላቢ አዘዙና እንዲህ ብሎ ከፍ ባለ ድምፅ ለፈፈ።